ስለዚህ ተመስገን በሻ ባላለው 94 ዓመተ ምህረት በኢድጌ ኢንጂነሪንግ ዲፓርትመንት የኢንግቢ ጆይን ያረኩ ልጅ ነኝ። ከዛ 95 ዓመተ ምህረት ተመልሼ ሄጃለሁ። ቤተሰብ ወስዶኝ መማር ስላልቻልኩ፣ አይ ወስ ሃይሊ አዲክትድ እና በጣም ሱሰኛ ነበርኩ። ስለዚህ ቤተሰብ ወሰደኝ። ከዛ የተወሰነ ሪሃብ ምናምን ጉዳዮች ነበሩ። 2001 ዓመተ ምህረት እንደገና በጌታ ሆኜ ተመልሼ የእንግቢ ጆይን አረኩ። ከዛ 2005 ላይ ግራጁዌት አድርጌ ሄድኩ። አቅብቻለሁ ለልጆች አሉ። እሺ አመሰግናለሁ። ስሜ አያንቱ መረራ ይባላል። ዜሮ ዘጠኝ ባሽ ነኝ። ግቤ የተማርኩት ሰርቬይ ኢንጂነሪንግ ነው። ፌሎ ደግሞ በኳየር ነበር፣ ማገለግል ነበር እሺ፣ አመሰግናለሁ። ሲሳይ የማታ የ2008፣ እሺ 1998። እግዚአብሔር ይመስገን። በኮምፒውተር ሳይንስ ዲፓርትመንት ነው ጆይን ያደረኩ አርባ ምንጭ ዩኒቨርሲቲ አሁን ከማን ባህር ዳር የምኖረው ከባህር ዳር ነው የመጣሁት። ፌሎሽፕ በሚሊደር እና ካውንስሊንግ ኮሊደር ሁኜ ያገልግኛል። እሺ እናመሰግናለን። ሲስ ወደ ፌሎሽፕ እንዴት ገባ? እስኪ የመጀመሪያ አጋጣሚ ንገረን። ፌሎሺፕ ስገባ በአጋጣሚ ከጎንደር ስለመጣው አብሮኝ ክርስቲያኑ ከአካባቢ የመጣ ሰው አልነበረም። ትንሽ ፌሎሺፕ ጆይን ለማድረግ ተቸገረ የነበረ ማለት የሚወስደኝ ቦታው የሚያሳየኝ ሰው አልነበረም። የተቀበሉኝ ሰዎች ደግሞ የኦርቶዶክስ ቤተክርስቲያን ልጆች ስለነበሩ እኔ እንድመለስ እንጂ እኔን ፌሎን አሳይተውን እንድበረታ ምናምን አልነበረምና አንድ ማስታወቂያ ካፍቴሪያ ላይ ተለጥፏል ፍሬሽማን ተማሪዎችን ኳስ ሜዳ እንትነበረች እና ካምፓስ ላይ ከዛ ጋር እንፈልጋቸዋለን የሚል ማስታወቂያ የው ስገባ፣ በጣም ደስ አለኝ። ሰዓቱ እስኪደርስ በጣም ቸኮል። ከዛ ሄድኩኝ። ወንድም ገዜ የሚባል ዲደር ላይ የሚያገለግል ወንድም ነበር። እሱን አገኘው። ከዛ ስቴርኬዝ ወስዶ አሳየኝ። በቃ ከዛ በኋላ ከስቴርኬዝ አልጠፋ። እግዚአብሔር ስም አዩ፣ እንዴት ገባሽ ወደ ፌሎሽፕ? ሀይ ስኩል እያለው የሀይ ስኩል ፌሎሽፕ ሊደር ሆኝ ያገለግል ነበርና አርባ ምንጭ ዩኒቨርሲቲ ምን መደብኝ ሳውቅ፣ መጀመሪያ የጠየቁት ነገር ስለ ፌሎሽፕ ነበርና አጋጣሚ ከቤተሰብም ደግሞ እዚህ የተማረ ሰው ስለነበረ ሰው አዘጋጁልኝ ማለት ነው። ሮማሪው ከእሱ ጋር ነበረ። በቃ መጀመሪያ የመጣሁት በጣም ነበር ደስ የሚለው። በጣም ማን ነበር ያገለገለው? መጀመሪያ ቀን ስትመጭ ትዝ የሚልሽ ቃል? እንኳን ማን እንዳገለገለ ስሙን አላውቅም፣ ግን ኳይርስ ናርዲ ነበረች። የሆነ ደሙ የሚል ወርሽፕ ናይት ነገር ነበረ መሰለኝ፣ የዌልካም ምናምን ብቻ። ያንን ነው ማስታወሳ። ተሜ ኦኬ ቴንክ ዩ እና እኔ ኦልሬዲ እንግዲህ እንደነገርኳቸው አዲስ አበባ እያለሁ ነው ጌታን ያገኘሁት ሁለት ሺህ አንድ ዓመተ ምሕረት መጀመሪያዎቹ አካባቢ። ስለዚህ በጌታ ከሆንኩ በኋላ ነው ጸልዬ፣ እንደገና ወደ አርባ ምንጭ ያው ብዙ ላይፍ ኦፕሽኖች ነበሩ፣ ግን ያው በጸሎት ኑሮ መካከል እዚህ መጥቼ መማር እንዳለብኝ ስለተረዳሁ ራሴ በእምነት ሆኜ ነው የመጣሁት። ድሮም ግቢውን አውቀዋለሁ። ከዛ ራሴ ቀጥታ ሂጂ ፌሎሺፕ ጆይን ያረኩት ማለት ነው እሺ፣ ምን ነበር የዛ ቀን የመጀመሪያ ቀን የምታስታውሰው ፌሎሽፕ ላይ ካለ ስቴርኬዝ ነበር፣ ጸሎት ፕሮግራም ነገር ነበር። ስቴርኬዝ ፕሮግራሞች ነበር የሚካሄዱት ያቺ ኬሚስትሪ ላብራቶሪ ላይ እና እዛ ነበር የነበረው። ጸሎት ፕሮግራም ነበር ጆይን ያደርኩት መጀመሪያ እ ንዩ እሺ፣ ስትገባና ስትወጣ ከፌሎሽፑ የነበረው ልዩነት በአንተም ህይወት ላይ በፌሎሽፑም ላይ የነበረውን ልዩነት እስኪ አስረዳል። በእኔ ላይ የነበረው ልዩነት ላይ ብጀመር ኦልሞስት እንዳመንኩ አካባቢ ነው ፌሎሺፕ ጆይን ያደረግኩት ወደዚህ የመጣሁት ማለት ነው። የሁለት ወር አማኝ ሆኜን የመጣሁት እና እዚህ ስመጣ ያው እንደዚህ አይነት ዌል ስትራክቸር የሆነ የእግዚአብሔርን ቤት አኗኗር ያወቁ ከልጅነታቸው መጽሐፍ ቅዱስ ያነበቡ ሰዎች ነበሩ። ፕላስ ደግሞ ራይቶ የሚባል ነገር ነበር። ደግሞ በኋላ በእኛው ህይወት መካከል የተፈጠረ ነገር ነበረ። በጣም ኮሚትመንት የሚጠይቅ ነበረ እሱ ነገር። ዴይሊ ንባብ አለ፣ ጸሎት አለ፣ ፕሮግራሞች አሉ። ለኢቫን ደግሞ የምንወጣባቸው ኢቫን ነበርኩ። በፌሎ ፕሬየርስ እና ኢቫን ውስጥ ኢንቮልቭ አደርግ ነበር እና ኮሚትመንቶች ነበሩ። ልዩነቱን ብነግርህ ፐርሰናሊ ያው የሰማይና የምድር ያህል ልዩነት ነው ያለው። በጣም ጥሩ ያደግኩበት፣ በጣም ስፒሪቹዋሊ በጣም ጥሩ ያደግኩበት፣ የተለወጥኩበት እዚህ ቦታ ነው ማት ከዚህ በፊት ጌታን አላቅም ነበረ። ከዛ መጣሁ፣ ብዙ ነገሮችን አየሁ። ትልቅ ፋውንዴሽን የሆነኝ የማይነቃነቅ መሰረት የሆነኝ ይሄ እዚህ የነበረው ህብረት ነው ማለት እችላለሁ። በፌሎሺፕ ደግሞ የነበረውን ለውጥ ያየሁት ምንድን ነው ትንሽ ቦታ ተሰጠን። ከስቴርኬዝ ወጥተን ዲፓርትመንቶችም ሰፋ ሰፋ አሉ። ፕላስ ደግሞ ዌል ስትራክቸር የሆኑ ነገሮችን ማድረግ ተጀመረ። እና በፌሎሺፑም ላይ ትልቅ ለውጥ ነበረ። በኢቫን ብዙ ቦታ ሪቻውት ማድረግ ተጀመረ። ፕሬየርስም እንደዛው፣ ትሪትመንቶች ምናምን፣ ብቻ እያንዳንዱ ዊንግ ጥሩ በአጭሩ እውነትን ማን ያሳየናል? የሚሉ ብዙዎች ናቸው። የፊትህ ብርሃን ግን በእኛ ላይ ታወቀ የሚል መጽሐፍ ቅዱስ አለ። ይህ መጽሐፍ ቅዱስ ቃላል መዝሙር ምዕራፍ ስድስት ላይ አራት ቁጥር ስድስት ላይ ነገር እንደዛ አለ። የእግዚአብሔርን ብርሃን ሰዎች ፊት ላይ ያየሁበት ነበር ማለት እችላለሁ። እሻዩ እኔ ከዚህ ግቢ ሰጣ በጣም ነው ቅር ያለኝ መመረቄን መቀበል አቅቶኝ ነበርና ምክንያቱም እዚህ ስፍራ ነበረ በቃ ጌታን በግሌ ያገኘሁት በቃ ብዙ ነገር ያስተማረኝ ከሀይ ስኩል ወደዚህ ስንመጣ እያደግንም ይመጣል ማቹሪቲውም ይመጣልና፣ በቃ ጌታን በደንብ ያገኘሁት በቃ እዚህ ስፍራ ስለነበረ ከዚህ ስወጣ ያ የሚቀርብኝ ነበር የመሰለኝና በጣም ነው ቅር ያለኝ እና ኢቭን መመረቄን ለመቀበል ሰባት ወር ፈሽቶብኛል። እና ቸርችም ጆይን ለማድረግ ያን ያክል ጊዜ ፈጅቶብኝ ነበር። እና ምክንያቱም እዚህ ስፍራ ላይ ብዙ ነገር አግኝቻለው፣ ብዙ ሰዎችን አግኝቻለው፣ ጌታ በብዙ አስተምሮኛል። ቅር ብሎኛል ስመረቅ። ግን በቃ በአካል ከዚህ ብሄድም ልቤ እዚህ ነበር። ልጆችን አገኝ ነበር። ላይክ በተለያዩ መንገዶች እዚህ ያሉ ልጆችን አገኝ ነበረ በጣም ፌሎሺፕ ጆይን ካደረግን በኋላ የነበረው ኢስተርኬዝ ፕሮግራም ለአንዳንዶች እያወራኋችሁ ነበር እና በጣም የሚፈሰው የእግዚአብሔር መንፈስ ትንሽ ደግሞ እኛ ባጅ ሰመር ላይ ዘግይተን ስለገባን መጋቢት ሀያ አምስት ነው የገባነው። አረሳም እና ግንባታዎች ማስፋፋት ስለነበረ ሰመር ላይ ብቻችን ስለነበር በጣም የተለየ እንትን የነበረው ፌሎሺፕ ላይ ስንጀምር የነበረው በጣም ለየት ያለ ጊዜ ነበረው። ስንወጣ እንባዋ ማለት ቃለ ሕይወት ጉድባኤ ፕሮግራም አድርገን ስንወጣ እየተላቀስን በእርግጥ እኔ ከሚያጽናኑት ወገን ነበርኩ፣ አይዟችሁ እያልኩኝ እና ማለት መቀበል በጣም ነው የተቸገርኩ እና በጣም ከባድ ጊዜ ነው ያሳለፍን። ያን ጊዜ ብዙዎች አይናቸው አብጦ በነጋው ስንገናኝ፣ እስከዚያ ድረስ ነው የነበረን ፍቅር። ከወጣሁ በኋላ ትንሽ እህቴ ገልጸዋል፣ በጣም የተቸገርኩት ቸርች ውስጥ መልመድ በጣም ተቸግሬ ነበር ከፌሎሽፕ የለመርኩት ነገር ቸርች ጋር ሲሄድ አላገኘሁትም እና በጣም ለመልመድ ወራቶች ወስዶብኛል። ይህን ያክል ወር ነው ብዬ ማስቀመጥ ባልችልም እና ያንን አስታውሳል። እሺ፣ እናመሰግናለን። ሲስ ለፌሎ ማለት የምትፈልገው መልእክት ካለ በመጨረሻ። ለፌሎ ለዚህ ፌሎሽፕ የማስተላልፈው መልእክት በጣም የተሰራንበት ነው። በእኔ ህይወት ያየሁት በጣም ብዙ መቹሪቲን ዴቨሎፕ አድርጌ ስወጣም ቸርቾች ላይ ሄጄ በመሪነት ብዙ ቦታዎች ላይ አገልግያለሁ ቸርች ላይ ያ ሁሉ ግን የመጣው ኤክስፒሪያንሱ እዚህ ፌሎሺፕ ላይ በዚህ ፌሎሺፕ ላይ ባገኘሁት ምንድነው ትምህርት ኤክስፒሪያንስ ነው እና እንዴትን መምራት እንዳለብን ሰዎች እንዴት አፕሮች ማድረግ እንዳለብን ከካውንሰሊንግ ፐርስፔክቲቭ ራሱ እሱን ከዚህ ነው ተምሬው የወጣሁት እና ስንመረቅ የምንለው ነው አንድ ነገር ነበር ሁለት ዲግሪ ነው እኛ የተመረቅነው፣ ሁለት ዲግሪ ነው እያልን የወጣ ነው እና ስንዘምር ላይብረሪ አካባቢ ሁለት ዲግሪ ነው ያለን እያልን የዘመርን በአንድ ላይ እንትንል ነበር። በጣም ደስ የሚል ጊዜ ነው አሳልፈ ኔር ነው እና ለዚህ ፌሎሽ የምለው ሁለት ዲግሪ እንድትመረቁ ነው። ሁለት ዲግሪ እንድትመረቁ ማለት አሁን ላላችሁ ልጆች ማስተላልፈ ይ ነው። አንደኛው ዲግሪ ጆይን ያደረጋችሁ ዲፓርትመንት ነው። ሁለተኛው ደግሞ በእግዚአብሔር ነገር አድርጋችሁ እግዚአብሔርን አስከብራችሁ እግዚአብሔር የሚወደውን የሚፈልገውን ያንን ኑራችሁ ደስ ብሏችሁ ወደፊት የማታፍሩበት እና የማትጸጸቱበት ሕይወት አሳልፋችሁ እንድትሄዱ ይህንን እመክራለሁ። እሺ፣ እኔ እዚህ ላይ ተጨማሪ ማለት የምፈልገው በተለይ አሁን ላላችሁ ልጆች እንዳይቆጫችሁ አድርጋችሁ ጊዜያችሁን ተጠቅሙበት እግዚአብሔር እዚህ ስፍራ ላይ የሰጣችሁን ጊዜ እንዳይቆጫችሁ አድርጋችሁ ተጠቀሙበት። እኔ በደንብ ጊዜ ተጠቅም ያለው በዚህ ፌሎሺፕ ላይ ብዙ ነገር አግኝቻለው። ተጠቅም ያለው እምለዋ ሴትዮ ራሱ ይጸጽተኛል በእውነት በቃ ብዙ ነገር ስላገኘሁበት ሰው ከወጣችሁ በኋላ እንዳይጸጽታችሁ በቃ እግዚአብሔር የሰጣችሁን ጊዜ በደንብ አድርጋችሁ ተጠቀሙበት። እኔ በእውነት በመውጣቴ ቻሌንጅ ያደረገኝ ነገር ቢኖር ምንድን ነው? ከወጣሁ በኋላ ውሃ ስራዎች የሚባል መስሪያ ቤት ተቀጠርኩ። ሞጆ ደረቅ ወደብ በሚባል ግንባታ ፕሮጀክት ነበር። የብዙ ነገሮች ኃላፊነት አለበት። ሳይት ላይ ምናምን ብዙ ማሽነሪዎች አሉ፣ ሰዎች አሉ። መቶ ሀያ ምናምን ሰዎች ነበሩ። በአጭሩ የተቸገርኩት እግዚአብሔርን ማሰብ ነው። እኔ የተቸገርኩት ማሰብ አልችልም። ሬዲዮ አለኝ፣ በዚህ በዚህ ዋየርለስ ስልክ አለኝ፣ ሞባይል አለ ሁሉም ይጫዋል እና ሲወጣ ያው እናደርገዋለን ብለን የምናስባቸውን ነገሮች ጊዜ እናጣባቸዋለን ብዬ አስባለሁ። እንደ እዚህ ሆኜ እግዚአብሔርን እንዳሰብኩበት ዘመን እግዚአብሔርን ማሰብ አልቻልኩም፣ እስከዛሬ ድረስ ባለው ማለት ነው። ታይም ፍሪደም ለማግኘት በጣም እየሰራው ነው። እንደዚህ እንደዚህ ግን ባጭሩ አሁን ላሉት ሰዎች ልናገር የምችለው ምንድን ነው እስካሁን ላይብረሪ ነበር መጽሐፍ ቅዱስ ማጠ ነው ማለት ግልጽ ቴብል ላይ እንደዚህ መጽሐፍ ቅዱስ ዘርግቼ እንዴ ለታጤር እንዴ ይሄኛውንም ነገር ይለኝ ነበር ብዙ ሰው። እና ረጅም ሰዓት ከመጽሐፍ ቅዱስ ጋር ላይብረሪ ነበረኝ። ከሰዎችም ጋር እንደዚሁ ህብረት፣ ጸሎት፣ ስራ፣ ትጋት እና አሁን ላሉት ምንድነው የምትመክረው ከተባለ ከዚህ የተሻለ ህብረት የሚገኝ አይመስለኝም ሳስበው። ከዚህ የተሻለ ጊዜም የሚገኝ አይመስለኝም ሳስበው። ቀኖቹም እያጠሩ ናቸው። ስለዚህ በተቻለ መጠን አሁን ያላችሁት ዊዝ ፉል ካፓሲቲ ኦፍ ዮር ማይንድ ለዚህ ነገር ዴዲኬትድ ብትሆኑ ይሻላል ብዬ እመክራለሁ። ነገ ይሄኛውን ነገር ደግሞ ዲማንድ የሚያደርግ ነገር ይመጣል። እዚህ ቀድሞ የተሰራ ነገር ከሌለ እዛኛው ጋር ደግሞ ሌላ ነገር ኢምፕሊኬሽን ያለው ነገር ይመጣል። ስለዚህ አሁን ላለው ፌሎ የመመክረው ነገር ቢኖር በተለይ ለመመረቅ የተቃረበ ሰው ካለ ብቻውን ከእግዚአብሔር ጋር ጊዜ ያጥፋ፣ ህብረትን የህብረትን በረከት እዚህ በደንብ ይጠቀም ሚል ምክር እመክራለሁ። አመሰግናል። እግዚአብሔር ስም ይባረክ። እናመሰግናለን። አዩና ሲስን አመስግናችሁ ወደ ቦታቸው ትመልሱልኛላችሁ። ከተሜ ጋር ትንሽ ጊዜ እንቀጥላለን። እናመሰግናለን። እግዚአብሔር ይባረካችሁ።